የሁላቸውን እንቅልፍ እንዴት እንደመጣ ጌታን እንዲያንቀላፋው ነው ከተኛው ይሄ ሞልቶ የበለጠ ከዚህ የበለጠ ፍራሽም እንዳይበሰብስ ብ ፈርቻለሁ። ዝናቡ ደግሞ ዝናብ አይደለም። እንደዚህ አይነት ነገር አይቅጠማችሁ ያገሬ ልጆች። መታችሁ እርፍ እርፍ የምትሉበት ነገር ይስጣል ጌታን። እንደኔ እንዳትንከራተቱ። ያው እዚህ ደግሞ ሌላ ቡኛውፋይተ ነው እግዚአብሔር ይመስገን ስለ ሁሉም ነገር እንግዲህ ለምንድነው በቤት የሚፈተነው ለምን እንደሆነ አላውቅም እንግዲህ ያደ ተስፋ አልቆርጥም እግዚአብሔር የተሻለ ነገር ሊሰጠኝ ነው ላም ድን አዲስ አበባ ዝናብ ዘነበ። ከዛ ደግሞ ለጊዜው ያለፍኩበት ቤት እንዳለ ወይ አስገባ ማውጣት ለሊት ነው። እንቅልፍሱኝ ስነሳ ምንጣፉ እንዳለበስብሰል ንጣዎች ወደዚያ ጠጋጠጋ አድርጌል ወደ ማኝታዬ ያሳዝና። ያው ዝናብ አልነበረም። እዚህ ጋ ደፍቼ ሞልቶ ዝናብ እያባራ ነው። በጣም ገርሞኛል። ግን በቤት ዙራ በጣም ተፈተንኩኝ ማለት ነው። በጣም ከፍቶኝ ነበር። ግን እኔ ለሴጣን ሁሌ ማልካፋላትም፣ ሁሌ ማላለቅስም። እግዚአብሔር መልካም ነው። የሰው ቤት ጤነኛ ነው። እንግዲህ እኔ ምድር ነው ያለውት እንዴት ከላይ አልፎ ላይ ሰው እየኖረበት ምድሩ እንዴት እንዴት እንደዚህ ሊበሰብስ እንደቻለ ግን እኔ አልገባኝም። አሁን ከሌሊቱ ስድስት ሰዓት ነው። ከሌሊቱ ስድስት ሰዓት ነው። እንግዲህ ይህ ምንጣፍ እንዴት እንደሚደርቅ ነገ አላውቅም። ለመስስከ ፍራሹም ሳይደርስ አይቀርም ነው እስከዚህ እስከ ፍራሽ ነው ማለት ነው። እንዳለበኋላ አይገርም። እንደዚህ ይህ ጊዜም ያልፋል። አከራዋ ጋም ደውዬ ነበር። አጋጣሚ ትላንት አንድ ቦታ ብቻ ነበር የሚያፈሰው አረስት እዚህ ጋዋ ያፈሳል ይልኝ ብያል። መታይታ ቁጥር ተቀያይረን ነበር የወጣችው። እሷ ላይ ነው የምትኖረው እንግዲህ። ዋው ከሷ አልፎ እኔ ጋር እንዴት እንደዚህ እንደሆነ። እነሱ ላይ ያሉ ሰዎች በሰላም እየኖሩ በሰላም ተኝቷል። እኔ ጋ ግን እንዴት እንደዚህ እንደሆነ ያለኝን እቃ እንዳለ አድርጌበታለሁ ይሄ ሞልቶ ደፍቻለሁ። ይሄም ደግሞ ይሄ ሞልቶ ነበር። ብቻ ተመስገን። ከጠመኑ ደግሞ ድክም ብሎኝ ብሎ ነበር ነበርና ወለ ጥሩ ስሜት አልተሰማኝም። እንተነስቼ ማበሳበ እንደዚህ ውሃ በውሃ ሆኖ አገኘሁት ማለት ነው። እዛ ካልካሊፕስ ይጂበት የመጣው ወረቀት ነበር አድርጌ የተኛው ማለት ነው። ዋው ብቻ ነበረ ዋ ላላስተማ ብቻ እግዚአብሔር ይመስገን። ኮርኒሱም እየረገፈ ነው መሰለኝ እን ነጭ ነጭ ነው ምጣ ላ እንዴት እንደሆነ አልገባኝም። ብቻ ተመስገን ስለ ሁሉም እግዚአብሔር ይመስገን። ይሄ ቀንም ያልፍም፣ ይሄ ቀንም አልፎ ያልፋል፣ ደግሞ የሚያልፍ የለምና እስከሚያልፍ ምንም ነገር ያለፋል። ግን የምር ገርሙኛል እኔ ማለት ነው። ለምን ይሆን ግን ይሄ የሚሆነው? ዝናብ ሲዘንብ እኔ በጣም እወዳለሁ፣ በጣም ደስ ይለኛል። መቼም ሰይጣን በምንወደው ነው የሚፈትነን እና እና ዝናብ ሲዘንብ ደግሞ እንደዚህ ሆነው ማለት ነው እንግዲህ እግዚአብሔር ይመስገን ስለሁሉም ነገር ሻንጣ ላይ የነበረውን ሮጭ ደንግጭ ይዛ ለደሞ ቤቱ መስቀጣባው ነው። እግዚአብሔር ከዚህ የተሻለ ቤት ይሰጠኛል። እና ለጊዜው ነበር እና ለጊዜው ማረፊያ ምንም የሚሆን ነበር ያልኩት። ግን ብቻ ተመስገን፣ ሰዎች ተመስገን ከማለቶች ምን እንላለን? አሁን እኔ ያሳሰበኝ ሁን የምንጣፍ ምንድን ነው ነው በምን ፀሐይ ነው የሚደርግ ምን ነገር ነው ያሳሰበኝ፣ አሁን ከሚሆነው ማለት ነው። ስለሁሉም እግዚአብሔር ይመስገን። በግርግዳው ነው እንደዋ የሚገባ እንዳለ ደግሞ በጎንሱ በኩል ሰለ ናይ ኔ ልሳቄ እንደ በጣም ግን ከፍቶኝ ነበር። ወይ ደማ በጣም ተሰማኝ። በቃ ለምንድን ነው እንደ ጌታ ወይ ወደዚህ ልመጣ ስል ይሄ ማረፊያ ራሱ ቤት እራሱ ተፈልጎ ጠፋ ማለት ነው። ጌታ ወይ ለምንድን ነው ቤት የምታሰጠኝ ማረፊያ እንኳን የሁላ ሰርቺ ለምን ማረፋ አጣል ምለው በጣም ተሰምቶኝ ነበር። እግዚአብሔር ግን ይቅር ይበለኝ። ማማረር ጥሩ አይደለም። የበለጠ ነገሮቻችን ነው የሚከብሩት አሁን ደግሞ እንደዚህ ሲሆን እንጂ ፈጣሪው ለምንድን ነው በቤት የምትፈትነኝ? እና ብዙ ነገር አሰብኩኝና አይ ሰላም ነኝ፣ የቀን እኮ ያልፋል። እስኪ ቪዲዮ ቅረጭ ተነሽና፣ እንዲህ ነበር ብለሽ አለፈ ብለሽ ታስታውሻለሽ ሲያልፍ ብዬሽ፣ የቪዲዮ ግን ጭነው ምንም አላውቅም ወይ ስልኬ ላይ ይቀመጣል ወይ ደግሞ አሁን አንዳንዴ በቃ ሊነጋ ሲል በጣም ይጨልማል እና እንደሚነጋ በጣም እኔ አውቃለሁ፣ እርግጠኛ ነኝ። በእግዚአብሔር ተስፋ አልቆርጥም። ተስፋ ላይ በፈጣሪ ነው ገርሞኛል፣ ግን ይሙስ በጣም ገርሞኛል። እስቲ ለማንኛውም ጸልዩልኝ። ሁሉንም በትዕግስት እንዳለ ሁሉም ነገር ያልፋል ብዬ እንድችል አንድ ፈጣሪን እንዳላማረው አለ። ይኸውልኝ እናያለን። አገሬ ልጆች እስኪ ሰላም ሆነው የሚሆነውን እናያለን። ታምራት እንደቀጠለ ምንም አልቻልኩም። ምን እንዳደረግለት ምን እንዳደረግለት ወይ ባሰ። በምንጣፉ ሳለቅስ ደግሞ ፍራሹ ሁሉ አበሰበሰ፣ ውስጥ ውስጡ ተቀቶል። ፍራሹ እንደሚደርቅ አላውቅም። ለልጁ ደግሞ ወይኔ ከሌሊቱ ዘጠኝ ሰዓት ተኩል ለመንገድ ገና አንድ ሰዓት ተኩል ይቀራል። እሱን አስራ ሁለት ሰዓት ምን ምን አደጋለን። ከእንደዚህ አይነት ነገር ይሰውራቸው። ለሊት መሆን ደግሞ በጣም ያስጠላል። ዝናቡ ደግሞ ተንኮሉ ላቆማ ነው። እንደዚህ ደፋ ደፋ ከመዘርዘፉ የበለጠ ይጠቅም ጊዜ ያዘለ

የበለጠ ከዚህ የበለጠ ፍራሽን እንዳይበሰኩስ ብዬ ፈርቻለሁ። ዝናቡ ደግሞ ዝናብ አደለም። እንደዚህ አይነት ነገር አይጠማችሁ ያገሬ ልጆች፣ መታችሁ እርፍ እርፍ የምትሉበት ነገር ይስጥ ጌታን፣ እንደኔ እንዳትንከራተቱ።